እዣት ሄዳለሁ። አይ ማዘርዬ ውስጥ ይግቡና ቆይ፣ እኛ እናስብበትና ከዛ ይመለሳል። ትቻት አልሄድም እኔ ትቻት አልሄድም። እንደዚህ እኔ ሆና ትቻት አልሄድም። ማዘርዬ እኔ መጥፎ ነገር እንዳስብና በኋላ እምቢ አለኝ ምናምን እንዳይሉ፣ ለእርሶ ልጆት ብትሆንም ለእኔ ደግሞ እኮ ለእኔ ደግሞ ሚስቴ ናት እና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

ከእርሶንም ከእርሶ በላይ እኮ ወንድም ወንድሟን አልፈራም። እኮ በግድ እኮ የሚሆን ነገር የለም። አዎ በግድ ወንድም እኔ ወንድም ብለው በልጆት በልጆት ያስፈራሩኛል። እንደ በልጆት እንደ ጉድ ፈላ ማለት ነው ጉድ ፈላ ቤተሰብ ስለዚህ ልጅ ዛሬ ምን ማለት እንዳለብኝ እስካሁን ምንም በቃ የሆነ ኮምቸ ወጣለው ይና ድርግ ጸበሉ ሰዳት፣ ለምንድ ነው በአራስ ቤቷ እንደዚህ ያስለክፋቸዋት የሆነ ነገር ሆና ቪዲዮ ለምን ትሰራባታለህ? ለምንድ ነው እንደዚህ የምታደርገው ብዬ ብዙ ጊዜ ተናገርያለሁ። ይሄ ሳሚ ሚባል እንግዲህ ብዙዎቻችሁ ታውቋቸዋላችሁ ብዬ ተስፋ አደርጋለሁ። ሳሚና ፍቅርን ማለት ነው ጉድፈላ። ጭራሽ ከናት ከኔ በላይ ከኔ በላይ አትሆኝም፣ ይላል ለእናቷ። ጭራሽ እናቷን እኔ ነኝ እንጂ ማስፈልጋት አንቺ አታስፈልጊያትም ይላል። ምን አይነት ወራዳ ሰው ነው ሳሚ የምር? ምን አይነት ወራዳ ሰው ነው? በመድኃኒዓለም ስም ተቃጥዬ እየልሞተላችሁ ነው፣ እንዲህ የሚስቱን እናት የሚስትህ እናት እኮ እናትህ ናት። ሳሚ ማለት ነው የሚስትህ እናት ማለት ለአንተ እናትህ ናት እናት ግን ነው የአንተ እናት። እንደዚህ አንተ ብትታመም ለሙዬ እንደፈለግሽ አድርጊው ብላ ትተዋለች እንዴ? ብላ ትተዋለች እንዴ? አትተውም። ከእናትሽ ከአንቺን የበልጣለሁ ትላላ እንዴ ለእናቷ? አንተ እኮ ብትሄድ ሌላ ይመጣል ገባ። አንተ ብትሄድ ሌላ ይመጣል። እናት ግን እናትናት አንተ ባለጌ ማለት ነው አንተ ባለጌ ልጅቷን ገና ነፍሰ ጡር እያለች ጀምሮ በእንደሰው እንኳን ነፍሰ ጦር ነኝ ብላ እረፍት ሳታገኝ፣ በቃ በየሴቱ እየሄደ በየሴቱ ቤት እየሄደ እያስከተላት እየሄደ ድራማውን ሲሰራ ሲጨቃጨቃት ምን ሲላት ሲያንገላታት ወደሽ በአፍንጫሽ ትሰሪያለሽ እያለ ሲያንገላታት ኖራ፣ ወልዳም አራ አላረፈችም። ልጅ እፃን ልጅ ወድቅ አገኘው ምን አገኘው ቀበርኳት ያዝኳት ምናምን እያለ እዚው ሲያንገላታት ሲያሰቃያት ነበር፣ የገዛ ሚስቱን ማለት ነው። በሱ በሚሰራው ድራማ በጭንቀት የተነሳ ልጅቷ ብዎ ብላ እንደምታዩት አበደች። በአራስ ቤቷ ወልዳ እንኳን ሁለት ቀን አልሆናትም፣ ቪዲዮ ሲያሰራት። ወልዳ ሁለት ቀን ሁለት ቀን ለአንድ ቀን እንኳን አልተዋት፣ እረፍት እንድታገኝ። አራስ ቤት ሁና በቃ የሆነ አራስ ቤት ሁና፣ እንኳን በነገራች ላይ የአራስ ቤት ጭንቅላት ወይም የአራስ ጭንቅላት ልክ እንደ ህፃን ጭንቅላት ነው። በቃ እንደገና ተሰርቶ ነው የሚታደሰው ባሉት ማለት ነው። ጭር ያለ ቦታ፣ የሆነ ረፍት ያለው ቦታ፣ ደስታ ያለው ቦታ ያስፈልጋል። ይህ ምን አይነት ነው? መነገጃ ያደርጋታል እንዴ? ልጅቷን አንተ ሳሚ ማለት ነው ከእናቷ የምትከለክላት አንተ። ሚስትን በዚህ ልክ መነገጃ ታደርጋታለህ እንዴ? የእውነት ይሄን ነገር የከለከልክ የከለከልክና እናቷን በዚህ ልክ ከከለከልክ ደግሞ አማርኛው ሲዘጋ ለሙ እናት ምንድና ያለው፣ እኔ የትም እንድትሄድ እናቷ ይዣት እሄዳለሁ ልጄን ጸበል ይዣት እሄዳለሁ ስትል ሳሚ አይሆንም። እዚህ ጋ ምንድናያለው ምንድና ያለው ተክለሃይማኖት ነው ምናምን ጸበል እዚህ ጋ እዚህ ጋ ቀርባለ። ታዲያው ለምን አፍነህ ይዘህ ቪዲዮ ትሰራባታለህ ሰውዬ? ታዲያ ለምን አፍነህ ይዘህ እንደዚህ? ልጅቷ አትናገር ምን አትል፣ በጣም ነው የምታሳዝነው። ልጇን ጦት እያጠባች አይደለም? በራስ ቤቷ እንደዚህ የሆነች የማትጎዳ ነው የሚመስልህ? የማትጎዳ ሰውነቷ የማይጎዳ ነው የሚመስልህ? አፍነህ ይዘህ እናቷ ቪዲዮ ስለማታይ ስለማታቅ ብቻ አፍነህ ይዘህ በዚህ ልክ ታሰቃያታለህ እ? የጎረቤት ዝም ማለት የሰው ዝም ማለት በዚህ ልክ ማለት ነው። አንድ የሆነ ሳምንት እንኳን ሳትታረስ ሳምንት ሳምንት አምስት ቀን እንኳን ልጅቷ ወልዳ እንኳን በቅጡ እንዳራስ አልታረሰችም። እናቷን ይከለክላል እናቷን ይዘሻታት አትሄጂም ከእኔ አትበልጭም ይባላል። በእናታችሁ እንደዚህ አይነት ነገር አለ የምታውቁት ነገር አለ። እንደዚህስ ተብሎስ ያውቃል ወይ? እናት ልጇን ስትከለከል፣ እኔ አየሁ ባይኔ። እናት ልጇን ስትከለከል፣ እናት የሚስት እናት በዚህ ልክ የልጅ ባል ሲናገራት፣ በስማ ማፍ ሲከፈት ጭንቅላት ይታያል። ሳሚ መጀመሪያ ይሄ ሳቁ ሲስቅ ሲጫወት ሲቀልድ ምናምን እኮ ጤነኛ ሰው ነበር የሚመስለው፣ አእምሮ ያለው ሰው ነበር የሚመስለው። አዘንክላት ማለት ነው። ብታዝንላት እኮ ጸበል እንኳን ይዘሃት አልሄድክም ሳሚ ቤት ውስጥ አምጣ አስጠምቃት፣ እያሉ ኮሜንታተሮች እንኳን ኮሜንት ላይ ብዙዎች ለፍልፈዋል። ጸበል አምጣ፣ ቄስ አምጣ ማስጠመቅ ትችላለህ። ቤት ውስጥ አስር ቀን ከሞላት በኋላ ከዚያን ቀን ጀምሮ ጸበል ትረጫለች። ለነገሩ ጴንጤዎች ናችሁ በእርግጥ ነገር ግን ደግሞ ጸበል ሄድን እያላችሁ ትላላችሁ። ከዚህ በፊትም ጸበል ሄድኩ ብለህ ስትል ነበር ሳሚ። እምነታችሁን ደግሞ እምነታችሁ ጴንጤ ናችሁ፣ ነገር ግን ቤተክርስቲያን ማንንም አትከለክልም ማንንም በየትኛውም እምነት ያለ የሚፈወስባት የሚሄድንባት ናት ቤተክርስቲያን ማለት ነው። እግዚአብሔር ይመስገን፣ ክብር ለመድኃኒዓለም፣ ለቅድስት ድንግል ማርያም ልጅ ይሁን ማለት ነው። እንዴ ጸበል ሳትወስድ አፍነህ ተቀምጠህ ትቀልዳለህ፣ ሰውዬ ልጅቷ ይህን ያህል ጊዜ እየተሰቃየች አፏ አይናገርም እንደዚህ የሆነች እናቷም ምን ያህል ስሜት ተ አፍነ ይዘህ አለች፣ ልክናት አፍነ ይዘህ ማለት ነው። በዚህ ልክ ትጫወትባታለህ። አትሄድም። በሚስቴ ሰው ማዘዝ አይችሉም አላለም? በሚስቴ ሰው ማዘዝ ሚስቴን አግባት ብለው ሰጠውኛል። ስለዚህ በእሷ ማዘዝ አይችሉም። አረ እባክህ፣ በየት ሀገር ነው እባክህ? የልጅ ባል ባል እናትን የሚተካው በየት ሀገር ነው? በናት ተገልበጥና፣ ምን አይነት ባለ በስማ የሆነ ደና ሰው ሲቀልድ ሲጫወት ደና ሰው ይመስል ነበር ይመስለን ነበር፣ ቪዲዮ ላይ አይተን። ብዙ ሰዎች መልካም ናቸው የምንላቸው በዚህ ልክ ነው። እውነቱ ሲመጣ እውነቱ ሲጋፈጥ እውነቱ ሲታይ እንዲህ አይነት ሰዎች ናቸው፣ እንዲህ አይነት ለሰው ክብር የሌላቸው ሰዎች። እናት ልጇ ታማባት ተጨንቃ ልጅን ሄዳለሁ አድን አለው ጸበል ቦታ ወስዳለሁ ስትል አንቺ አያገባሽ የምትባልበት አገር ሁናለች ኢትዮጵያ። አንቺ አያገባሽም፣ አንቺ አይመለከትሽም። ምን አይነት ልጅቷ እንደዚህ የሆነች እዩአት። እናት ምን አንጀቷ ምን ይሰማታል? ሳሚ የሚናገረው ነገር የሚናገረው ነገር እዩ። እቃ እየወረወረች ነው ያገኘችውን፣ ትወረውራለች ያገኘችውን ነገር ይዛ ኩሽና። ይቺ ልጅ ኤሌክትሪክ ይዛት እዚህ ጋ እንግዲህ። ለምን ትናገሪያለሽ? ሴትዮዋ ራሷ መናገር ትችላለች እያለኖችን የሚማታው ማለት ነው። የጥጋበኛ ቦርጫም ማለት ነው። በደንብ እያጠብኩ ነው ማሰጣት፣ ጠብቅ። በደንብ እያጠብኩ ነው ማሰጣት። የብልግናህ ጥግ ታይተዋል። በጣም በጣም የውርደትህ ጥግ ታይተዋል። እያተ እንግዲህ ሙ ምን እንደምትሆን ከእናቷ ጋር እናቷ። በነገራችን ላይ ወጣ ከሄደሽ በኋላ እንኳን ራሱ ይውጡ፣ ይውጡ፣ አስወጫቸው አንቺ ይላል እንዴ። አስወጫቸው፣ ይውጡ፣ ይውጡ፣ ይሂዱ። ከየታ ባ ነው ወጣ ውጡ የምትለው አንተ? ምን ቤት ኖሮ የልጇ ቤት እኮ ነው። የልጇ ቤት ነው። ምን አይነቱ ክብረቢስ ቢስ ነው። ምን አይነቱ ወራዳ ነው። ደስ ማአበሎ መንፈስ ቅዱስ እናት በዚህ ልክ ትዋርዳለች። እናት ማለት እናት ማለት አደለችም በአንተ ቤት። ሰውን እቀሙታል። ወንድሜን ወንድሟን ይዠመጣለሁ ስትል ምንድና ያላት። በወንድሟ ያስፈራሩኛል እንዴ? እርሷንም አልፈራሁ እንኳን ወንድሟን። በወንድሟ ያስፈራሩኛል እንዴ? መጨረሻ ላይ ደግሞ ምንድን ያለው ተቀያይሞ መለያየት፣ ልክ ሴትዮዋን ካስወጣ በኋላ የምኑ እናት ካስወጣና ይሄዱ ብሎ ከሰደደ በኋላ ምንድን ያለው መጨረሻ ላይ ልሂድና ይቅርታ ልበላት፣ ልሂድና ልሂድና ላናግራት፣ ተቀያይሞ መለያየት ጥሩ አደለም። ራናት ይዙር ምን ይመስላል ይሄ? በእናታችሁ ነው፣ መሬን ነው ማርያምን። በጣም ነው ያናደደኝ። በጣም ነው ያናደደኝ። በጣም ነው የተናደደት ክብረ ቢስ አንተ። አሁን እነዚህ የልጅ ሀያት እኮ ነች የሚስትህ እናት እኮ ነች። የሚስትህ እናት ያንተ እናት ናት። ያንተ እናት የሙዬ እናት ናት። ብታውቀው ማለት ነው ሳሚ፣ ብታውቀው ነገር ግን አታቀው የድድብ እናጠግ ና ያየሁት ይዘሻቸው ግቢ ግቢ ይዘሻችሁ ግቢ ታያቸው ይሂዱ፣ ይሂዱ፣ በቃ ይሂዱ፣ ይውጡ። አይነ ይውጣ፣ ቦ አይነ ይውጣ አይ ውጣ ከአንተ ይሄ ታናሽ ወንድም የስንት ጊዜ ታናሽ እንደሆነ ባላቅም፣ በጣም ብልጥ ነው። አነጋገሩ ብስለቱ ማለት ነው። አንተም ብሎ መምህር ደግሞ ከዚህ በፊት መምህር ነበርክ። ምንድን ነው ስታስተምር የነበረው? ቀፎ ቀፎ ማለት ነው። በስመ ሰው ማለት ነው። የሰውን ልጅ አሳብደህ ቤት ውስጥ ይዘህ የዩትዩብ መነገጃ ታደርጋታለህ። አንተ ጥምብ የዩትዩብ መነገጃ ማለት ነው። ቤተሰብ የዩትዩብ መነገጃ ነው ያደረጋት። ልጅቷ አብዳ ልጅቷ ራሷን ትታ ስታ ልጇን አታጠባም። ምግብ አግባቡ አትበላም። በቃ የሆነ ዝም ብላ ምኑን ማንሳት ምኑን ማንሳት ይሄ አምሮ እስከ መቼ ጨራሹን ልብሷን አውልቃ መንገድ ላይ እስከምትሄድ ሳሜ ሳሚ አፍ ነው ይዟታል። የምሬ ነው የምላችሁ። ፍትህ ለሙ፣ ፍትህ ለሙ። በእናታችሁ ቲክቶክ ላይም ያላችሁ የትም ያላችሁ የትም ያላችሁ ይሄ ልጅ መጠየቅ አለበት ስለዚህች ልጅ ማለት ነው። የሰው ልጅ ታሞ በአራስ ቤት እንደዚህ ታሞ ሕክምና እንዳታገኝ ጸበል ቦታ እንዳትሄድ አፍኖ ይዞ ቪዲዮ የሚሰራባት ለምንድን ነው? እናቷን በዚህ ልክ ከተናገረ ልጅቱን ገዳዩ ወይም ደግሞ ልጅቷን በሆነ መተት ያሰራት እሱ ራሱ ነው። እርሙን ያወጣ ይናገር ማለት ነው። እንደዚህ ከሆነ እሱ ራሱ ነው ያስመተተባት ወይ ደግሞ ሊያሳበዳት እሱ ራሱ ነው። እናቷ ወስጀላ ድን አትወስጅም እሱ ወስእሱ ወስደ ኮሜንታተሮች ለፈልፋሉ። እሱ በየቀኑ ቪዲዮ ደቅኖ የሆነ ነገር ስታደርግ እንደዚህ የሆነች ነው። ዛሬ የሆነ ነገር ስትሆን እንደዚህ የሆነች ነው። በቃ የሆነ አእምሮ የሆነ የአእምሮ እንትን ገጥሟታል። እያየናት ነው። አንተ ልታሳይን አይገባም። በመጀመሪያ ሩጣ ልደርስላት ይገባል። ለሚስትህ ማለት ነው ሚስቴ ካልህ፣ አንተ ባለጌ ማለት ነው። የመጨረሻ ሳሚ የምትባል ቆሻሻ ሰው ነህ። ቆሻሻ ሰው ማለት ነው የመጨረሻ ትነግድባታለህ። በዚህ ልክ በዚያ ላይ ደግሞ እናቷን በዚህ ልክ። እቺ ልጅ ነገ አይሻላትም ወይ የሆነ ነገር እንዳይሻላት ያደረግከው ወይ ደግሞ እንዳትድን ያደረግከው ነገር አለ ማለት ነው። ምክንያቱም እናቷን በዚህ ልክ የተናገርከው በዚህ ልክ እናቷን ማለት ነው። እኔ ከናትህ ከናትህ ከአንቺ እበልጣለሁ አይባልም። አንተ እናትህን ልትወክል በጨረሻ አትችልም። አንተ ብትሄድ ያንተን አስር ይመጣል። ባናት ተገልበጥ ባለጌ፣ ባናት ተከርበት ማለት ነው። አንተ ብትሄድ ያንተን አስር ይመጣል። አሁን አንተ ልጅ የእውነት ይህ ሳሚ የእውነት ከሙዬ ወልዷል ብስማ፣ አንዳንድ ሰዎች የወላችሁ ቤተሰቦቻችሁን አይተው ነው የሚሰልሏችሁ ማለት ነው። የቤተሰቦቻችሁን አይተው እያት እንግዲህ ምን እንደምታደርግ ይገባታል እኮ። ምናምን ዘን ቢሉን እያመጣች ምናምን እንዴት እንደምታደርግ ማለት ነው። በቃ ከዚያ በኋላ ደግሞ መጨረሻ ላይ አብሬ ይሄዳለሁ ብላል። እናቷ ከወጣች በኋላ በሩን ይዛ ትታገላለች። አያስወጧትም ወይም አይሰዷትም። ለምን ለምን ለምን አፍነህ ይዘህ ቪዲዮ ለምን ትሰራባት አለ በልጅቷ ላይ። የምሬ ነው የምላችሁ። ቤተሰብ ማርያምን በጣም ተናድጃ አለው። ፍትህ ለሙ ኤ ሳሚ የሚባል በቃ የሆነ ለህግ ራሱ መቅረብ አለበት ለህግ ራሱ መቅረብ አለበት። አፍኖ ይዞ ልጅቷን የአእምሮ በሽተኛ አድርጎ እያሰቃያት ቪዲዮ እየሰራባት እየነገደባት ነው የሚገኘው፣ እየነገደባት። እች ልጅ ነገ ስትድን ይህን ቪዲዮ ስታየው ምንድን ነው የሚሰማት? ምን ይሰማት ይሆን? እናቷን በዚህ ቃል ይህን ቃል የተናገራት ይህ ቪዲዮ የእውነት አይቀመጥምና፣ እሚትስ ለምን ዝም አልሽ? እሙን ይዘሽ ከዚህ ቤት ለምን ውልቅ አትይም? እሚት ማለት ነው ምንድነው የሚያስፈልገው እሚት እሙን ይዘሽ ወደ ሀገርሽ ነው ሀገርሽ ነው ታውቂያለሽ የእህቷ ልጅ ነሽ ይዘሽ ይዤ ህጻኑንም ልጇንም በቃ አለቀ ግንድ እራስ እናትህ ነኝና በጣም የሚያናድደው ቤተሰብ በጣም አናዶኛል ማለት ነው ላይክ ሸር ሰብስክራይብ እያደረጋቸው አድርሱልኝ። ወዳችኋለሁ። አሁንም ቢሆን አላቋርጥም፣ ፍትህ ለሙ ማለቴን አልተውም ማለት ነው። ልጅቷ በዚህ ልክ ራሱ አንስታ፣ እሱ ግን እናቷን ተሳድቦ ነው እናቷን አስወጥቶ የላካት። አልሰጥሽም፣ ወንድሟን እንኳን ብታመጭም ምንም አታመጡም፣ በምንም ልታስፈራርኝ አትችም፣ እያለ በዚህ ልክ እየነገደባት ይገኛል ማለት ነው። ፍትህ ለሙ መቼም አላቋርጥም ማለት ነው እሱ እስካላቆመ ድረስ።